በአሽከርካሪዎች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ የተለያዩ ጥፋቶችና የጥፋቶቹ እርከን እንዲሁም ቅጣት ፓርት 23 ከዚህ ቀደም እንግዲህ በ23 ተከታታይ ክፍሎች በአሽከርካሪዎች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ የተለያዩ ጥፋቶችና ቅጣቶቹን አይተናል በዛሬው በክፍል 23 ፕሮግራማችን ደግሞ ሌሎች ደንብ መተላለፍ ጥፋቶች ስር ከተደረደሩት 16 የጥፋት አይነቶች አራቱን እናያለን ከዚህ ቀደም እንግዲህ በክፍል 20 21 እና 22 ከ1 እስከ 12 ታይተናል። ዛሬ ደግሞ 13 እስከ 16 ያሉትን እናያለን ያለን ላይክ ፎሎ ሼር ኮፒ ሊንክ አርጉ 13ኛውን የጥፋት አይነት ስናይ። የአሽከርካሪ ብቃት ማረጋገጫ ፍቃድ ሳይኖረው ተሽከርካሪ ያሽከረከረ ማንኛውም ሰው ይላል። እንግዲህ በተለያዩ መንገዶች ተሽከርካሪ ማሽከርከር ልንችል እንችላለን፣ ነገር ግን ህጋዊ የሆነ መንገድ ላይ ለመንቀሳቀስ በምድቡ የሚፈቅደውን ተሽከርካሪ መያዝ አለብን። እንዲሁም ምድቡ የሚፈልገውን መንጃ ፍቃድ መያዝ ይኖርብናል። ህዝብ አንድ ከሆነ ህዝብ አንድ፣ ደረቅ አንድ ከሆነ ደረቅ አንድ ይዘን ልንገኝ ይገባል ማለት ነው። ይሄ ሳይሆን ቀርቶ ግን ዝም ብለን የምናሽከረከር ከሆነ አምስት ሺህ ብር የገንዘብ ቅጣት እንቀጣለን ማለት ነው። አምስት ሺህ ብር ማለት እንግዲህ አብዛኛው ለምሳሌ የህዝብ አንድ መንጃ ፍቃድ ማውጫው ሚያወጣው 40 ፐርሰንቱን ወሰደብን ማለት ነው። ስለዚህ በቀላሉ ከፍለ ማውጣት የምንችለውን ነገር እንቀጣበታለን ማለት ነው። ስለዚህ ያንዳይሆን ህጋዊ መንጃ ፍቃድ ይዘን ልንንቀሳቀስ ይገባል። መንጃ ፍቃድ ሳይኖር ማሽከር አምስት ሺህ ብር ቅጣት ያስቀጣናል። 14ኛውን የጥፋት አይነት ስናይ የአሽከርካሪ ብቃት ማረጋገጫ ፈቃድ ሳይኖረው ተሽከርካሪ በማሸከር በንብረት ላይ ጉዳት ያደረሰ ማንኛውም ሰው ይለ። ቅድም እንዳልኩት ተሽከርካሪ ማሸከር እንችላለን፣ ነገር ግን መንጃ ፍቃድ የለንም። እያሽከረከርን እያለ ሌሎች ሰዎች ላይ ሊሆን ይችላል፣ ተሽከርካሪው ላይ ሊሆን ይችላል። ጉዳት ብናደርስ 7000 ብር የገንዘብ ቅጣት እንቀጣለን፣ በትራፊክ ተቆጣጣሪዎች ማለት ነው። ስለዚህ ጉዳት ካደረስን 7000 ብር፣ ሳይኖረን ካሽከረከርን ደግሞ 5000 ብር እንቀጣለን ማለት ነው። ወደ አስራ አምስተኛ የጥፋት አይነት ስንሄድ ከፖሊስ በተሸካሪው ላይ የደረሰውን የጉዳት አይነት የሚገልጽ የጽሑፍ ማስረ ሳይቀበል ጥገናውን ያከናወነ ጋራዥ ወይንም የጋራዥ ባለቤት ይላል። የጋራዥ ባለቤቶች ሆነን እንግዲህ የተለያዩ ጥገናዎችን ልናከናወን እንችላለን። ከዛ ውስጥ እንግዲህ አንደኛው ምንድን ነው? ኢመርጀንሲ ሜንተናንስ ነው። ተሽከርካሪዎች ላይ ጉዳት ደርሶ ምንጠግነው ጥገና ነው። በዚህ ጊዜ እንግዲህ አንድ ተሽከርካሪ ተጋጅቶ መጥቶ ጠግንልኝ ስለን ከፖሊስ የጽሑፍ ማስረጃ መቀበል ይኖረብናል ማለት ነው። ይሄ ሳይሆን ቀርቶ ግን ጥገናውን በምናከናወንበት ጊዜ በወንጀል ሕጉ የሚያስጠይቀው እንደተጠበቀው ነው። ሀያ ሺ ብር ይቀጣል ማለት ነው። ስለዚህ ሀያ ሺ ብር ቅጣት እንደተጠበቀ ነው። ምን ጊዜ ምንቀጣለን? ይህን ጥፋት ካጠፋል። ከዛ በተጨማሪ ደግሞ ያ ጠግንልኝ ብሎ የመጣው አሽከርካሪ ያጠፋው ወንጀል ደግሞ ካለ ከዛ ወንጀል ጋር ተባባሪ ነን ማለት ነው። ለምሳሌ ሰው ገጭቶ ሊሆን ይችላል። መንገድ ላይ ያሉ የህዝብ መገልገያዎች ላይ ጉዳት አድርሶ ሊሆን ይችላል። የሰው ተሽከርካሪ ላይ ጉዳት አድርሶ ሊሆን ይችላል። በዛ ወንጀል ተባባሪ ነን ማለት ነው። ስለዚህ ይህን ጥንቃቄ ማድረግ ይኖርብናል። ማንኛውም ተሽከርካሪ ወደ ጋራጃችን መጥቶ ጠግንልን ሲለን የፖሊስ ማስረጃ ከተቀበልን በኋላ ነው ወደ ሌላ ፕሮሰስ የምንሄደው ማለት ነው። ካልሆነ ግን ሀያ ሺህ ብርና የወንጀል ቅጣት ይኖርብናል ማለት ነው። ወደ አስራ ስድስተኛውና የመጨረሻው ሌሎች ደንብ መተላለፍ ጥፋቶች ላይ ከተዘረዘሩ አስራ ስድስት የጥፋት አይነቶች አስራ ስድስተኛውን ስናይ አመታዊ የተሽከርካሪ ምርመራ ያላደረገ የተሽከርካሪ ባለ ንብረት ይላል። ይሄ እንግዲህ ቦሎ ማለት ነው። የሶስተኛ ወገን አይደለም። የሶስተኛ ወገን ሌላ ቅጣቶችና ሌላ የወንጀል መጠየቅ ይኖራል። ይሄ ግን ምንድነው አመታዊ የቴክኒክ ምርመራ ነው። የተሽከርካሪ ቴክኒካል ነገሮች በእኛ ሀገር በአመት በአመት ነው የሚደረገው። ሌሎች ሀገሮች አመት ከስድስት ወሩ በየሁለት አመትም የሚያደረጉ ሀገሮች አሉ። በእኛ ግን አንድ አመት ነው። ስለዚህ ልክ አንድ አመት ሲደርስ አመታዊ የቴክኒክ ምርመራ አድርገን ተለጣፊዋን ተሽከርካሪያችን መስታወት ላይ መለጠፍ ይኖርብናል። ይህንን ሳናደርግ ግን እያሽከረከርን ብንገኝ በትራፊክ ተቆጣጣሪዎች የ3000 ብር ቅጣት እንቀጣለን ማለት ነው። ስለዚህ እነዚህ ነገሮች አውቀን ጥንቃቄ ልናደርግ ይገባል። እነዚህ የጠቀስኳቸው ነገሮች በሙሉ ችላ ብለን ብናደርግ የወንጀል ተጠያቂነት፣ የገንዘብ ቅጣት፣ የተለያዩ ችግሮች፣ እንግልቶች ይኖራሉ። ስለዚህ ይሄ አንዳይኖር መጀመሪያ መጠንቀቅ ያስፈልጋል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ፣ አስተያየት ጥያቄ ኮመንት ሴክሽን ላይ አስቀምጡ፣ ለሁሉም ይደርስ ላይክ፣ ፎሎ፣ ሼር፣ ኮፒ